ኢትዮጵያ ውስጥ ከተጻፉ የፍልስፍና ይዘት ካላቸው ሀገር በቀል ትምህርቶችንም ፍልስፍናዎችንም አካተው ከጻፉ ድንቅ መጽሐፎች ውስጥ በግንባር ቀደምትነት ሊነሳ የሚችል መጽሐፍ መተረክ እንጀምራለን። ንባብ እንጀምራለን። መጽሐፉ እጅግ ተወዳጅ የሆነው የከፍተኛ ትምህርት ዘይቤ በሚል ርዕስ የተጻፈው የዶክተር ጓለ ገብረ ዮሐንስ መጽሐፍ ነው። ለዛሬ የምናነበውም የመጀመሪያውን የመጽሐፉን ገጾች ነው። የትምህርት ፍልስፍና ይላል። የትምህርት ፍልስፍና ድርሰቶች የራሳቸው እድል አላቸው። አብዛኛውን ጊዜ ከደራሲዎቻቸው ፈቃድ ነፃ የወጡ ናቸው። የድርሰት መልካቸው በመጨረሻ ያውም፣ በድንገት ይወሰናል። አንባቢው እንደሚረዳው በዚህ ጽሁፍ የቀረቡት ሀሳቦች በራዲዮ ንግግር መልክ ለብዙ አድማጮች የህሊና ችሎታ እንዲስማሙ ሆነው የተዘጋጁ ናቸው። የብዙ ሰዎችን ጥያቄ በማክበር በጋዜጣም እንዲታተሙ ተደረገ። ነገሩ በዚህ አልቀረም። ንግግሮቹ በረጅም ጊዜ ውስጥ በየጋዜጣው ተበታት ነው የቀረቡ ስለሆነ የሀሳቡን መነሻና መድረሻ ለመከታተል ፈልገው የተሳናቸው ሰዎች ደጋግመው ስላሳሰቡን አንድነት ሰብስበን በመጽሐፍ መልክ ለማሳተምን ፈለግን። እንደ ምኞታችን ቢሆን በዚሁ አርዕስት፣ ማናቸውንም የመጽሐፍ አጻጻፍ ስነ ስርዓት በመከተል ደንበኛ ሰፋ ያለ ጥናት ባዘጋጀን ነበር። አሁንም አይቀርም፤ ከሌሎቹ የመንፈስ ችግሮች ጋር ለመታገል የግል ጥናታችንን ለመቀጠል ስላሰብን ለጊዜው ይህንን መጽሐፍ ያለ አንዳች ለውጥ ወይም መሻሻል እንዲታተምተው ነው። በሌላ ጊዜ እንመልሳበታለን። ትምህርት ቀላል ነገር አይደለም። ስለ ትምህርት ያለን አስተያየት ትክክለኛ ከሆነ ማናቸውም የህይወት ችግር ሊፈታ ይችላል። ሰው ከሙሉ የሰውነት ደረጃ የሚደርሰው በትምህርት ነው። ትልቁ ፈላስፋ ፕላቶን እንዳለው ሰው ትክክለኛውን ትምህርት ያገኘ እንደሆነ ለስላሳና ወይም ኖብል እግዚአብሔርን የሚመስል ፍጥረት ነው። ትምህርት ያላገኘ እንደሆነ ግን በምድር ላይ ካሉት አራዊት ሁሉ የባሰ ነው። ይሄ ጥርጥር የሌለው ነገር ነው። በዚህ ምክንያት ስለ ሰው እድል በተለይ በማሰብ የደከሙ የህዝብ መሪዎች፣ ፈላስፎችና ሌሎችም የእውቀት ሰዎች ብዙ ጊዜ ስለ ትምህርት በማሰብ አሳልፈዋል። በዘመናዊት ኢትዮጵያ ስለ ትምህርት በተለይ ያሰቡና በስራም ያለመጠን መጠን የደከሙ ታላቁ ንጉሰ ነገስታችን ቀዳማዊ ኃይለ ስላሴ ናቸው። በንጉሰ ነገስት ክብርና በቤተሰብ ደስታ ለሰላሳ ዓመት ያህል የኖሩበትን ቤተ መንግስት ለከፍተኛ ትምህርት መደብር ይሆን ዘንድ ወስነው የመጀመሪያው ዩኒቨርሲቲ መሰረቱ። አንባቢው ከመጀመሪያው ንግግራችን እንደሚረዳው ይህ ጽሁፍ ለዚህ ንጉሳዊ ቸርነት መታሰቢያ ይሆን ዘንድ የተዘጋጀ ነው። ሊዘነጋው የማይገባኝ አንድ ነገር አለ። ይህም ስለ ሀሳቦች ምንጭ መናገር ነው። አብዛኞቹን ከመጻሕፍት ንባብ ያገኘዋቸው ናቸው። የምላቸው ጥቂቶች ናቸው። እንዲያውም ላይኖረኝ ይችላል። እንደ እድል ሆኖ በአቴናም በጀርመንም ሀገር በትምህርት ቤት በነበርኩ ጊዜ በእርግጥ የሚያኮሩ ጓደኞች ነበሩኝ። ከእነሱ ጋር በመወዳደር፣ በመፎካከር፣ በመከራከር በየጊዜው እየተሻሻለ ከሚሄድ የእውቀት ጎዳና የደረስኩ ይመስለኛል። እነሱን ማመስገን ትንሽ ተግባር ነው፤ የበለጠ ይገባቸዋል። በዚህ ድርሰት ውስጥ ካቀረብኳቸው ሀሳቦች አንዳንዶቹ ለመጀመሪያ ጊዜ በአማርኛ ቋንቋ የተነገሩ በመሆናቸው ያነጋገር ስህተት ሳይገኝባቸው አይቀርም። ሁለተኛ፣ የሀሳብም ስህተቶች ስለማይጠፉበት አስቀድሜ ይቅርታ እየጠየቅኩ አንባቢው የተሻለ አስተያየቱን በሌላ ጽሑፍ ወይም በጋዜጣ እንዲገልጽ ይጋብዛለሁ። እስካሁን የሰማናቸው አንዳንድ ነቀፌታዎች አሉ፣ ግን በወሬ መልክ ስለሆነ ብዙም ዋጋ አልሰጠናቸውም። ከነቀፌታዎቹ አንዱ ስለ ዘመናችን የኑሮና የመንፈስ ሁኔታ የሚገባ ፍርድ ወይም ክሪቲክ አያደርግም የሚል ነው። ይሆናል፣ ምን ይደረግ፣ የአስተያየት ጉዳይ ነው። አንድ ሰው ለራሱ የማይመስለውን ነገር ለማፍረስ ብቻ ይሰለፋል። ሌላው ደግሞ ማፍረስን ለሌላው ትቶ በገዛ ሀሳቡ መሰረት አዲስ ለመገንባት ብቻ ያስባል። የተሻለው ዘዴ ሁለተኛው ይመስለናል። ስፒኖዛ የሚባለው ፈላስፋ። ብዙ ጊዜ የሚጠቀስለት አንድ ቃል ተናግሯል። እውነት የራሷም የውሸትም ማስረጃ ነች። በአሮጌ ቤት የሚኖረውን ሰው ተጠግቶ ቤት የማይረባ ነው ማለት አይገባም። ከበረቱ አጠገቡ አዲስ ቤት መስራት ነው። ይህ አዲሱ ቤት ስለ ራሱም አዲስነት፣ ስለ ሌላውም አሮጌነት ብቻውን ይናገራል። ግንባር ለግንባር መውቀስ የነቢዩ ወይም የሕፃን ተግባር ነው። ቁጥራችን ከሁለቱም አይደለም። ከዚህ ማሳሰቢያ በኋላ በድርሰቱ ስለተከተል ነው ስነ ስርዓት ትንሽ ለማብራራት እንወዳለን። ሰዎች በዘመናት መካከል በብዙ ጥረትና ድካም ያስገኟቸው እውቀቶች በገዛ ባህሪያቸው መሰረት በልዩ ልዩ ክፍሎችና ስልቶች ተተንትነው ተቀምረው ይገኛሉ። የድሮ ዘመን ተማሪ በሚያንጠለጥለው አኮፋዳ ውስጥ የእህል አይነቶች ሁሉ ብስሉም ጥሬውም ንፍሮም ቆሎም አንድግ ተደባልቀው ተዘባርቀው ይገኛሉ። ይህ ምሳሌ ለአንዳንድ ሰዎች የህሊና ሁኔታ የሚጸና ነው። ብዙዎች እውቀት አይነቶች በህሊናቸው ውስጥ ተደባልቀው ተዘባርቀው ይገኛሉ። ግን ህሊና አኮፋዳ አይደለም። እውነተኛ ጠባዩ በባህሪው ህግና ስነ ስርዓት ነው። ስራውም በህግ በስነ ስርዓት የሚፈጸም ነው። ለህሊና ዋና ጠላቱ ድብልቅልቅና ዝብርቅርቅ ነገር ብቻ ነው። አላማውም ይህን ለማጥፋት ነው። አናክሳጎራስ የሚባል የጥንት ዘመን ፈላስፋ ስለ አለም ሲናገር የስነ ስርዓት ምንጩ ህሊና ነው ይላል። ይህንን ዓለም ኮዝሞስ ብሎ የሰየመውም ይህ ፈላስፋ ነው። ኮዝሞስ ማለት በጽር ቋንቋ ያማረ የሰመረ የተዋበ በስነ ስርዓት ያጌጠ ነገር ማለት ነው። የዚህ የተዋበው አለም ሰራኢ መጋቢና ህሊና ነው ማለት ነው። የህሊና ባህሪና ስራው ስነ ስርዓት ከሆነ ከሱ የሚገኙትም እንደ ድርሰት ያሉ ፍሬዎች በስነ ስርዓት ላይ የተመሰረቱ መሆን አለባቸው። በዚህ ሀሳብ መሰረት ሊህ በመጽሐፍ መልክ የቀረቡት ንግግሮች በውቀት አለም ውስጥ ምን ቦታ እንዳላቸው ቀጥሎም በምን አይነት ስነ ስርዓት የተዘጋጁ መሆናቸውን ለአንባቢ ለማስረዳት ይህንን ምዕራፍ ለማስቀደም አስብን። ምክንያቱም የተዘባረቁ ሀሳቦችን ማቅረብ ቀርቶ መስሎ መገኘትን እንኳን ስለምንፈራ ነው። በአርስቱ እንደምንረዳው በሊ ንግግሮች ውስጥ ተደርድረው የሚገኙት ሀሳቦች ከትምህርት ፍልስፍና ጋር ግንኙነት ያላቸው ናቸው። ፍልስፍና ሲባል ሰፊ ነገር ነው። በምሳሌ ለመናገር ሁለት ቅርንጫፎች ያሉት ዛፍ ይመስላል። አንደኛው በሩቅና በቅርብ የሚገኘው የሥነ ፍጥረት ዓለም ነው። ሁለተኛው ከሰው መንፈስ የተገኘው የታሪክ ወይም የስልጣኔ ዓለም ነው። ሁለቱም ዓለማት የሚገናኙበት አንድ ቦታ አላቸው፣ ሰው ይባላል። ሰው በሁለት ዓለማት መካከል የሚገኝ አማካይ ፍጥረት ነው። በአካሉ የጉልሁ ዓለም ተካፋይ ነው። በመንፈሱ የረቂቁ የዘላቂው ዓለም ተሳታፊ ነው። በሥነ ፍጥረት ላይ የሚጸናው የግዴታ ሕግ በሱም ላይ ይጸናል። በመንፈሳዊ ነገሮች ላይ የሚጸናው የነፃነት ሕግ በሱም ላይ ይጸናል። ስለ ሁለቱም ዓለማት አግባብ አለው። ስለዚህ የምርመራውን አቅጣጫ ወደ ሁለቱም ይመራል። የፍልስፍና መንፈስ እነዚህን ሁለት ነገሮች መርምሮ ስለ መላው ዓለምና ስለ ሰው ሕይወት ትክክለኛና በህግ ምክንያት የተመሰረተ አስተያየት ለማቅረብ ይታጠራል። የዚህ ዓለም ውስጣዊ ጠባይ ምንድን ነው? አንድ ነው ወይስ ብዙ? በድንገት ከምን ተገኘ? ከምንም ተገኘ ወይስ ምክንያት አለው? ለእድሉ የተጣለ ነው ወይስ ሠራኤ መጋቢ አለው? በአንድ ጊዜ ተከናውኖ ተገኘ ወይስ በዘመናት መካከል በየመጠኑ እያደገ እስካሁኑ ሁናት የደረሰ? የወደፊቱስ እድሉ ምንድነው? የሰውስ ባህሪው ምን ይሆን? ምንስ መሆን ይገባዋል? የጥረቱ የናፍቆቱ የተስፋው መነሻ ምክንያትና መድረሻ ምንድነው? እነኚህንና የመሳሰሉትንም ጠቅላላ ጥያቄዎች ለመመለስ ከሚደረገው ጥረት የሚገኘው መልስ ጠቅላላ ፍልስፍና ይባላል። ዳግመኛ በተለይ ከአንዳንድ የህይወት ክፍሎች ጋር ግንኙነት ያላቸው ልዩ ልዩ ጥያቄዎች አሉ። እነዚህም እንደሚቀጥሉት ያሉ ናቸው። ህግ ማለት ምን ማለት ነው? ጥበብ፣ ሃይማኖት፣ ታሪክ፣ ስነ ምግባር፣ ሞራል፣ ትምህርት ስንል ምን ማለታችን ነው? ለእነዚህ ጥያቄዎች የሚቀርበው መልስ ከነገሩ አርዕስት ጋር ብቻ የተያያዘ ስለሆነ ልዩ ፍልስፍና ማለት የህግ ወይም የጥበብ ፍልስፍና፣ የሃይማኖት ወይም የታሪክ ወይም የስነ ምግባር ፍልስፍና ይባላል። የትምህርት ፍልስፍና ስንል ይህንን የነገር ስልት በመከተል ነው። ትምህርት ከሰው ስራ ወይም ከሰው ህይወት ከዋናዎቹ ክፍሎች አንዱ ነው። ስለዚህ በተለይ ሊጠና ሊመረመር ይገባል። በመጀመሪያው ገጽ እንዳስታወስ ነው የህዝብ መሪዎችና ፈላስፎች በሌሎችም የሀሳብ ሰዎች መካከል ስለ ትምህርት በተለየ ያላሰብ አይገኝም። ሁሉም በዘመናቸውና በቦታቸው ችግር መሰረት አንድ አንድ ሀሳብ እያቀረቡ አልፈዋል። ይህንን መስመር በመከተል እኛም በተራችን የትምህርት ዘይቤ በሚል አርዕስት ስለ ዘመናችን የትምህርት ስራ ሀሳብ ለማቅረብ ሞክረናል። ስለ ትምህርት የሚናገር ሰው ሁሉ ሶስት ጥያቄዎችን ለመመለስ አስቀድሞ መዘጋጀት አለበት። ያለዚያ ነገሩ ፍሬቢስ እንደሚሆንበት ያስፈራዋል። እነዚህ ሶስት መሰረታውያን ጥያቄዎች የሚከተሉት ናቸው፦ ምን፣ ለምን፣ እንዴት። የመጀመሪያዎቹ ሁለት በመካከላቸው ግንኙነት ያላቸው ናቸው። ምንና ለምን ትምህርት ሲባል ምንድነው? ለምን ወይስ ምን ዓላማ ማገልገል ይገባዋል? እንዲህ ሁለት ጥያቄዎች ሰው ምን መሆን እንደሚገባው እንመራመር ዘንድ ስለሚያሳስቡን በቀጥታ ወደ ስነ ምግባር ፍልስፍና ሰፈር ይመሩናል። ስለዚህ የትምህርትን ባህሪና ዓላማ በትክክል አይቶ ለመወሰን በፍልስፍና ሲስተሞች ውስጥ ገብቶ ማሰብ ግድ ያስፈልጋል። ይህ ካልሆነ ነገሩን እንደምንበድለው አያጠራጥርም። የትምህርት ነክነት ባላቸው በዓላት ላይ የሚቀርቡ ዲስክሮች ሁሉ ስለዚህ ጉዳይ ሲናገሩ ሰው መማሩ ትሁት ለመሆን ሰው አክባሪ ትዕግስተኛ ዝምተኛ ለመሆን ነው እያሉ ያልተጣሩ የሞራል ግዴታዎችን ያላንዳች ውስጣዊ ግንኙነት ይደረድራሉ ይህ ሳይሆን በሚገባ የተጣራ እንደ ሃይማኖት ቀኖና ወይም ክሬዶ በሁሉም ዘንድ እንኳ ባይሆን በብዙዎች ዘንድ የታመነ በህገ ምክንያት ላይ የተመሰረተ እምነት ስለ ትምህርት ዓላማ ያስፈልገናል ስለዚህ ጠለቅ ያለ የፍልስፍና ምርመራ ተቀዳሚ ነገር ነው አንዳንድ ሀሳብ። በያጋጣሚው ምክንያት መወርወር አይበቅ መወርወር አይበቃም። እንዲያውም ከባህር ዳር ሆኖ እንደ መጫወት ያህል የሚቆጠር ነው። የበረታ ከባህር ውስጥ ገብቶ በብርቱ የመንፈስ ክንድ መሰንጠቅ ይገባዋል። በዚህ ድርሰታችን የተመኘ ነው ስለ ትምህርት ባህሪ ከቀረቡት የሀሳቦች ባህር ውስጥ ጠልቀን የነገሩን ጠባይ በሚገባ ለማየትና ለማሳየት ነበር። በአቅም ማነስ ምክንያትም ብዛም ማራቅን ይሆናል ግንነ ፕላቶንን የሚያካክሉ ዋናተኞች ያሰኙትን ትዝብትና እውቀት ለሀሳባችን መሰረት ስላደረግን በዚህ ድርሰት ውስጥ ስለ ትምህርት ዘይቤና ዓላማ ያቀረብናቸው አስተያየቶች ያላንዳቸው ዋጋ እንደማይቀሩ እናምናለን። ትምህርት ማለት ምን ማለት ነው? ምን ዓላማ መከተል ይገባዋል? የሚለውን ጥያቄ በሚገባ ለመመለስ ከፍልስፍና ቀጥሎ የማህበራዊ ኑሮን የሚመረምረው ሶሲዮሎጂ የሚባለው የእውቀት ቅርንጫፍ አስፈላጊ ነው። ትምህርት ምን ጊዜም በየትም ሀገር ቢሆን ከዘመንና ከቦታ ጋር የተያያዘ ነው። በዓለም መጀመሪያ ወይም በስልጣኔ ታሪክ መጀመሪያ ላይ አይደለንም። በዓለም መጨረሻም አይደለንም። በመካከል ላይ ነን። በኋላችን ብዙ ዘመናት አልፈዋል። በእነዚህ ዘመናት ውስጥ ሰዎች በብዙ ትግል ተዳክመው ያስገኟቸው የስልጣኔ ቅርሶች ተከማችተው በፊታችን ይገኛሉ። እነዚህ የስልጣኔ ቅርሶች እንደ ቦታውና እንደ ዘመኑ የተለያዩ ናቸው። የትምህርት ጠባይ ከእነዚህ የስልጣኔ ቅርሶች ጋር የተያያዘ ስለሆነ በአንድ ሀገር ውስጥ ጸንቶ የሚገኘው ስልጣኔ በመጀመሪያ መመርመር አለበት። በዚህ ድርሰት ውስጥ የሚገኙት የመጀመሪያዎቹ ምዕራፎች ይህንን ሀሳብ የሚያገለግሉ ናቸው። በዘመናችን ሁለት ስልጣኔዎች በሀገራችን ላይ ተገኝተዋል። ወደ ትክክለኛው የትምህርት ዘይቤ የምንደርሰው እሊህ ሁለት ስልጣኔዎች ሳይጣፉ፣ ሳይደበላለቁ እያንዳንዱ የገዛ ባህሪያቸውን ይዘው የተዋሃዱ እንደሆነ ነው። እንዴት ይህ እንደሚከናወን በቦታው ሀሳብ አቅርበናል። በታሪክ መጨረሻ ላይ አይደለንም ብለናል። ወደፊት ርቀን እንመለከታለን። ትርኢት ወይም ፕሮስፔክት አለን። ወደፊት ለመራመድ አዲስ ነገር ለማስገኘት እንመኛለን። ይህ በምንም አይነት ከሞኝነት ወይም ከቅዠት የማይቆጠር በሰው እውነተኛ ጠባይ ላይ የተመሰረተ ምኞት ነው። አንድ ሰው ወይም ሕዝብ በመሻሻል ወደፊት ለመራመድ ያለውን ምኞትና ናፍቆት በስራ ለመዋል መፈለጉ የሚታወቀው ለወጣቱ ትውልድ የትምህርት ዓላማ ይሆን ዘንድ በሚወስነው ነገር ነው። እንዲህ ያለ ዓላማ ለመወሰን የሚቻለው አስቀድሞ በእነዚህ በሁለቱ የእውቀት ቅርንጫፎች ረገድ በፍልስፍናና በሶሲዮሎጂ ምርመራ የተደረገ እንደሆነ ነው። ወደ ሶስተኛው ጥያቄ እንሄድና ትምህርት እንዴት ወይም በምን አይነት ዘዴ ሊከውን ይችላል የሚለውን ጥያቄ በደንቡ ለመመለስ አንድ ሌላ የእውቀት ቅርንጫፍ ያስፈልጋል። ይህም ነገረ ነፍስ ወይም ሳይኮሎጂ የሚባለው ነው። ስለዚህ ጉዳይ በዚህ ድርሰት ውስጥ አልተናገርንም። አርእስቱ ሰፋ ያለ ስለሆነ በደንብ አጥግበን ለመተንተን ስላልቻልን ለሌላ ጥናት ትተነዋል። በዚህ ጥናታችን ለመጀመሪያዎች ሁለት ጥያቄዎች ብቻ ነው ሐሳብ ያቀረብነው። ጥረታችንን መልስ ለመስጠት ፍቺ ለማስገኘት ሳይሆን ችግር ወይም ፕሮብሌም መኖሩን ለማስረዳት ያህል ነው። ይህ ከተከናወነልን ትልቅ ስራ ሰራን ለማለት እንደፍራለን። ለተመልካች ህሊና መልስ ወይም ፍቺ ከመስጠት ይልቅ ችግሩን ተንትኖ ማስረዳት ይበልጣል። ምክንያቱም ችግሩን ከተረዳ ነው ፍቹን ራሱ ጥሮ ግሮ ለማግኘት ስለሚፈልግ ወይም ስለሚገባው ነው። ይህንን ሐሳብ ለማስረዳት ስለ ትምህርት ጠባይ በመመራመርና በአስተማሪነትም ስራ የሰማንያ ዓመት ዕድሜውን በሙሉ ያሳለፈውን የትልቁን መምህርና ፈላስፋ የፕላቶንን ምሳሌ ለማስታወስ እንወዳለን። ለብዙዎች መምህራን መሪ ምስራቃዊ ኮከብ ሆኖ የሚኖር ትልቅ ሰው ነው። ይህ ፈላስፋ አንድ የድርሰት ዘዴ ነበረው፣ ዲያሎግ ይባላል። የሁለት ሰዎች ክርክር ማለት ነው። አንድም ሀሳብ የመጨረሻ ነገር ነው ብሎ በተረጋገጠ መልክ አያቀርብም። በጥያቄ መልክ አቅርቦ ከተነጋጋሪው ጋር በመከራከር አብሮ ወደ እውነት ለመድረስ ይጣጣራል። እውነት በእንዲህ ያለ ዲያሎጋዊ ማህበራዊ ጥረት ብቻ የምትገኝ ነች። በሀገራችን ትምህርት ውስጥ እንዲህ ያለ ባህልም ብዛም ጎልቶ አይታይም። ለብቻ መናገር ወይም ሞኖሎግ ዋና ዘዴያችን የሆነ ይመስለኛል። ዮሐንስ ጠምቆ ዮሐንስ ጠጣ የሚል የግሪክ ምሳሌ አለ። ግን ይህ ሀሳብ ወደ ሌላ አርዕስት ስለሚወስደን እዚሁ ላይ ብንተው ይሻላል። በመጨረሻ ሀሳባችንን ሰብስበን ስለዚህ ድርሰት አንድ ቃል ለመናገር እንፈልጋለን። በዚህ ድርሰት አንድ ነገር ለማግኘት ብንፈልግ ይህ መሆን አለበት፣ አንድ ብርቱ ጥሪ ወይም ድምጽ እንዲሰማ ነው። ይህም ድምጽ ሌላ ምንም ሳይሆን የዘመናችን ትምህርት ዘይቤ ወይም ትርጓሜ እንዳለው በሁሉ ዘንድ የታወቀ ይሁን፣ እንደ ሌላው ይፈለግለት የሚል ነው። ለዚህ ፍለጋ ለመረዳት ያቅማችንን ያህል ሞክረናል። ያስገኘነው ነገር እንዳለ ለተመልካች ትተነዋል። ምንም ባናስገኝም ጥረታችን ይበቃናል። ጎልማሳ ጦርም ሆነ ሽመላ ርቆ ይወረውራል። አላማውን ሳይመታ ቢቀር ከክንዱ መድከም ብቻ ሳይሆን ከዓላማው ሞላዋይነት ሊሆን ይችላል። በቀጣይ ክፍል ሁለት ምክንያታዊ መቅድም የሚለውን እናነባለን። ቸር ቆዩልኝ።